ኢየሱስ ክርስቶስ ሁልጊዜ ያድናል። ኢየሱስ ክርስቶስ አንደኛና ብቸኛ አዳኝ ነው። አሁንም ፖይንት አርጉ። ግን ያ አንደኛና ብቸኛ አዳኙ ኢየሱስ ክርስቶስ ግን የሚያድነው የሚያድነው በእውነተኛው ትምህርት ነው። በሐሰት ትምህርት ውስጥ እውነተኛው ኢየሱስ ክርስቶስ የለ። ኢየሱስ ያድናል የሚል ነገር ግን ሥላሴን ጣዖት የሚል አለ። መጽሐፍ ቅዱስን ተሸክሙ እመነኝ፣ እርሱ ኢየሱስ በሚለው ስም የተደበቀ የኢየሱስ ጠላት ነው። ኢየሱስ ያድናል የሚል ግን፣ ኢየሱስ ክርስቶስ በሐዋርያት በኩል በሐዋርያት ሥራ ምዕራፍ ሁለት ከቁጥር 38 ጥምቀት የኃጢአት ስርየት ያሰጣል ሲል፣ ዘወር ብሎ አይ ጥምቀት የኃጢአት ስርየት አያሰጥም የሚል ሰው፣ ይህ የኢየሱስ ክርስቶስ ተቃዋሚ ነው። ኢየሱስ ያድናል የሚል ማርቆስ ወንጌል 14 22 ላይ ያለውን የጌታ ኢየሱስ ክርስቶስ እውነተኛ የጌታ ስጋና ደም አይደለም የሚል የሚቃወም እሱ ኢየሱስ በሚል ስም የተደበቀ የሐሰተኛው ክርስቶስ ተከታይ ነው። ለምንድን ነው ኢየሱስ ኢየሱስ ኢየሱስ ብቻ የማትለው ዝም ብለህ እንደዚህ? ኢየሱስን እየሰበኩ ነው። እንደማን? እንደ ዘመኑ ሰዎች ሳይሆን እንደ ሐዋርያት ሐዋርያት ለቆሮንቶስ ሰዎችና ለእብራውያን ሰዎች ተመሳሳይ መልእክት አይልቁ። ለቆሮንቶስ ሰዎች ልክ መልእክቱ ሲላክ በአንድ ቤተክርስቲያን ውስጥ መለያየት መጥቶ ነበር በሰዎች መካከል። ስለዚህ ከዛ የተነሳ ወንጌል ያስፈልጋቸዋል። እነዚያ ሰዎች በክርስቶስ ያመኑ ናቸው። እነሱ ሰዎች ሲልክላቸው ወደ ቆሮንቶስ መልእክት ሲልክ ኢየሱስን እመኑ፣ ጌታን ተቀበሉ ብሎ አይደለም። ኦልሬዲ የተቀበሉ ሰዎች ናቸው። ምን ብሎ ይጀምራል መሰለ የቆሮንቶስ መልእክት አንዳንድ ላይ ከሁለት ጀምሮ ለአንድ ነው። በቆሮንቶስ ስላለች ለእግዚአብሔር ቤተክርስቲያን በኢየሱስ ክርስቶስ ለተቀደሱት የእነርሱና የእኛ ጌታ የሆነውን የጌታችንን የኢየሱስ ክርስቶስን ስም በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ። ያምናሉ እነዚህ ሰዎች። አሁን ወንጌልን እንደሆኑ ሰዎች ካልሰበቅን ኦኬ ወንጌልን አይሰ አይደለም ወንጌልን እንደ ሐዋርያት እንሰብካለን ስለዚህ ኢየሱስ ክርስቶስ ያድናል ኢየሱስ ክርስቶስ ያድናል የትኛው ኢየሱስ የተሰቀለው ከድንግል ማርያም የተወለደው የትኛው ኢየሱስ በነቢያት አፍ የተሰበከው የትኛው ኢየሱስ ያመነ የተጠመቀ ሚድን አለ ያለው የትኛው ኢየሱስ ቂጣ ቆርሶ ይህ ሥጋዬ ነው ወይን ቀርቶ ይህ ደሜ ነው ብሎ የሰጣቸው ኢየሱስ የትኛው ኢየሱስ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ የተናገረው ኢየሱስ የትኛው ኢየሱስ? ጥምቀት ከክርስቶስ ኢየሱስ ጋር አንድ የምንሆንበት ከሞቱ ጋር አንድ የምንሆንበት መሆኑን በቅዱስ ጳውሎስ በኩል በሮሜ ስድስት ሶስት ላይ የነገረን ኢየሱስ፣ እርሱ ኢየሱስ። የቤተ ክርስቲያን ራስ የሆኑ ኢየሱስ በኤፌሶን አንድ ላይ እንደሚናገረው በኤፌሶን አንድ ላይ እንደሚናገረው የቤተ ክርስቲያን ራስ የሆኑ በማርቆስ ሶሪ፣ በአንደኛ ቆሮንቶስ ምዕራፍ 12 ላይ እንደሚገኘው ደግሞ ቅዱሳኑ ሁሉ የክርስቶስ አካል የሆኑለት ክርስቶስ ደግሞ ራስ የሆኑለት ስለ አንዱ ውርደት ሌሎቹ የሚዋረዱ ስለ አንዱ ከፍ ማለት ደግሞ ሌሎቹ ከፍ የሚሉበት እርሱ ኢየሱስ ከሆነ ያድናል። ኢየሱስ በድርጊት ይገለጣል በትምህርት ይገለጣል እንጂ ኢየሱስ በስም ብቻ ከሆነ ማመን ይላል፣ ጌታ ኢየሱስ ብዙዎች ሐሰተኞች ክርስቶሶችና ብዙዎች ሐሰተኞች ነቢያት መጠዋል ለምን ስለ ሐሰተኛ ክርስቶስ ታውራለህ? ይኸው ሐሰተኛውን ክርስቶስ እያዩት ስለሆነ ሐሰተኛው ክርስቶስ በሐሰተኛ ነቢያት የሚሰበክበት ዘመን ስለሆነ አሁን። ስለዚህ ለእብራውያን እንደ እብራውያን ሰዎች እነግራቸዋለሁ። ለምን? ስለ ሊቀ ክህነት ስርዓት ስለሚያውቁ። ለአሕዛብ ልክ እንደ አሕዛብ እነግራቸዋለሁ። ለእስራኤል ሰዎች ደግሞ እንደ እስራኤል ሰዎች እነግራቸዋለሁ ለመናፍቃን እንደ መናፍቃ ለአሕዛብ እንደ አሕዛብ ወንጌል ሊሰበክ ይገባል። ኢየሱስ ክርስቶስን ጭራሽ ነ አላምንም ለሚል ሰው ኢየሱስ ጌታ ነው፣ ኢየሱስን እመን ብለ ተሰብከዋለ። ኢየሱስን አምናለሁ ብሎ ግን ትምህርቱ ሲነሳ ጸጉሩን የሚያዛጋው የኢየሱስ ክርስቶስን ትምህርት ላለመቀበል ዳገት የሚቆፍር ሰው ሳይ፣ የኢየሱስ ክርስቶስ በስራው በኩል ኢየሱስ ክርስቶስን በተግባር ስትኖሩ ትድናለ፣ ያለበለዚያ ትድንም ብዬ እነግረዋለሁ። ልክ ዶክተር በሽታን ሰምቶ መድኃኒት እንደሚያዝልህ ማለት ነው ወይ? ስለዚህ ቤተክርስቲያን ኢየሱስን እንዴት ትሰብኳለች የሚለውን ልናገርና ልዝጋ። ቤተክርስቲያን ኢየሱስን እንደ ሐዋርያት ትሰብከዋለች። ቤተክርስቲያን ኢየሱስን ተቀበል ስትል ወይም ደግሞ አንድን ሰው ዳነ ለማለት አምስት መሰረታዊ ትምህርቶችን ታስተምራለች ቤተክርስቲያን። ምን ይባላሉ? ሚስጥረ ስላሴ፣ ሚስጥረ ስጋዊ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን ብላ አምስት መሰረታዊ ትምህርቶች አሉ። በመጀመሪያ ጌታ ኢየሱስ ክርስቶስ ያስተማሩን ወይም ደግሞ የገለጠውን ስላሴ የሚለውን ጽንሰ ሀሳብ ሳያምን አንድ ሰው ኢየሱስ ጌታ ነው ቢለኝ ቢለኝ ወንድሜና ጌታን ተቀበል ብዬ ሰብኳል። አየህ አሉ ባይ ዘ ወይ ዲ ኦንሊ ጂሰስ የሚባሉ ኢየሱስ ጌታ ነው የሚሉ ኤርሚ ጌታን ተቀበል ይባላል። በእናንተ ይባላል። ወንድ ጌታ ጥያቄ ነው ስላሴን ጣዖት የሚሉ ማለት ነው። ስላሴ ብለው የሚያምኑት ክርስቲያኖች ጣዖት ነው የሚሉ ክርስቲያን ነን የሚሉ ግን ኢየሱስ ክርስቶስ ሞቶልኛል፣ ተነስቶልኛል፣ ኢየሱስ ክርስቶስ አምላክ ነው ብለው የሚያምኑ አሉ። ክርስቲያን ነን የሚሉ አየህ ክርስቲያን ነን የሚሉ ቅዱስ ጳውሎስ ጥምቀት ለኃጢአት ቅዱስ ጴጥሮስ ጥምቀት ለኃጢአት ስርየት ነው ብሎ የተናገረውን ባህረት ስራ ላይ ጥምቀት የኃጢአት የሚሉ በጣም የሚደንቁ ፍጥረቶች አሉ። ይዘው ኢየሱስን ተቀበል እለዋለው። ኢየሱስ ክርስቶስ በስጋ መምጣቱ የሚክዱ ሰዎች አሉ። ከድንግል ማርያም ስጋ አልነሳም ብሎ የሚያስተምሩ ማለት ነው። በጣም የሚገራረሙ ፍጥረቶች እና ኢየሱስን ተቀበል ብዬ እመክረዋለሁ። እሱ በዚህ መንገድ ወይ ቁርባንም ጌታ ኢየሱስ ክርስቶስ ይህ ስጋዬ ነው፣ ይህ ደሜ ነው ብሎ የሰጠውን ነገር አይ ስጋው አይደለም፣ ደሞ አይደለም እንደዚሁ ዝም ዝም ብለን ነው ምንበለው የሚለው እሱና፣ ጌታ ኢየሱስን ተቀበል ወደ ጌታ ኢየሱስ እቅፍና ወደ ቤተ ክርስቲያን ተጨመር ዳን ብለን እንመሰክራለን። ሌላው ትንሣኤ ሙታን ላይ በጣም የሚገራርሙ ትምህርቶች ኢየሱስ ክርስቶስ ይመጣና የሆነ ዓመት ምድር ላይ ይገዛልና ያስተዳድርና የሚለዋል ነው ባይዛዊ አሉ። ከዛ አስተዳድሮ ምድር ላይ ማለት ከዛ ድጋሚ ሊመላለስ ማለት እንደዚህም ያስተምረዋል። ይህንም ጌታ ተቀበል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 በአባቱም ቀኝ የተቀመጠ ዳግመኛም በሕያዋን እና በሙታን ላይ ለመፍረድ በምስጋና ይመጣል። ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብና ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረ ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት በአንዲት ክብርት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን የሚመጣውንም ህይወት ለዘላ ዓለም። ይህንን ሲያምን አንድ ሰው ዳነ ይባላል። በለ ጸሎት ሃይማኖት በግዝ ልበልልህ ቅድም በጣም እኮ በነገራችን ክርስትና ክርስትናቸው እውነት ነው ብቻ ሳይሆን ስሜታዊነት ለክርስትና ጸር ነው፣ እና ስሜታያን ነው። ለጆሮ የሚቆረቁር ነገር ብንሰማ ችለን እንስማ። ከዛ በኋላ ምን እናገር ነገር ነገር ስሜታዊነት ለክርስትና ጸር ነው። እሺ፣ እንደ ቅድም የሆነ አካል ክልክሉ አልነበረ ማቸዋልኛ ሲያወራ እሱ ሁለተኛ። ሌላው ካላደመጥከው እንዴት ነው የምታስረደው? አንተ ብቻ የገባህን ብቻ ይዘህ ነው የምትሄደው ማለት ነው። ባላጣው ከአንተ በተቃራኒ ያለን ወገን ምንድን ነው የሚናገረው? ለካ ካላደመጥከው ጆሮ ሰጥተህ ታዲያ ምንድን ነው የቱጋኑ ልታስተምሩ የቱጋኑ? ይሄ ነው ስህተት፣ ይሄ ነው ትክክል የምትለው ታዲያ